ነይ ነይ እምዬ ማርያም ቤዛነሽ አሉ ለዓለም። እመቤታችን ቤዛ አይደላችን። ቤዛ ልጇ ነው። አትደንግቱ፣ ቤዛ ልጇ ነው። ነይ ነይ ቤዛነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውቶ ዕብራውያን ምዕራፍ ዘጠኝ ቁጥር 11 ላይ፣ ምዕራፍ ዘጠኝ ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች፣ ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅዱስ በገዛ ደም የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ የመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ የዓለም መድኃኒት ለዓለም የተከፈለ በቀራኒዮ ላይ ለ የሞትና የኃጢአት መድኃኒት ሆኖ ለእኛ የተሰጠ እጅግ የምንወዳቸው የምናከብራቸው ለጥቅም ያልተገዙ በብዙ ቋንቋ የመስበክ ተሰጦ ያላቸው ብፁዕ አባታችን ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀጳጳስና የቅንዱስ ሲኖዶስ ቋሚ አባል እንዲህ በማለት ሰሞኑን መነጋገሪያ በሆነው በአቡነ ገብርኤል ስብከት የእመቤታችንን ክብር በፌስቡክ ድረ ገጻቸው ላይ አስፍረዋል። ንትፈሳ ኩልን በዝክረ ስምኪ ጥዑም ወበደመ አስካልኪ ወአድም ቅድስት ማርያም ቤዛዊተ ኩሉ ዓለም በማለት ለድንግል ማርያም ያላቸውን ፍቅር መስክረዋል። ቡራኪዮ ትረሰ አሁን ሁሉም በድንግል ማርያም ድርድር እንደሌለ እየገለጸ ነው። ኦርቶዶክሳዊ ሚዲያ መምህርና የቁርጥ ቀን ልጆቿ ድፍረት የተሞላበትን የጳጳሱን የኑፋቄ ትምህርት እያወገዙ ቤዛዊነቷን እየመሰከሩ ይገኛሉ። ክበሩልን የቅድስት ቤተ ክርስቲያንን የቤተ ክህነቱን ምላሽ ደግሞ እንጠብቃለን። በአውሮፕላን ስንሄድ ድንገተኛ የአየር ግፊት ለውጥ ሲከሰት ወይም ደመና ሲበዛ ሰዎች የማይጠበቅ ቃል ይናገራሉ። በዘመናችን ደግሞ አየሩ ጥሩ አይደለም ብፁዕ አባታችን፣ መድረኩ የተፈጠረው የአየር ለውጥ አናግሯቸው ከሆነ እንዲህ ለማለት ነው ብለው ያስተካክላሉ ብለን እንጠብቃለን። ከጳጳሳት የሚጠበቀው ግን ድንገተኛ የአየር ግፊት ለውጥ ሊከሰት ስለሚችል ቀበቷቸውን ታጠቁ የሚል የማበረታችን ንግግር ነበር። ሆኖ ሆኖ ሰዎች ደካሞች ነን እንሳሳታለን፣ ግን ለመታረም ቀና መሆን ይገባናል። ብፁህ አባታችን አቡነ ገብርኤል የዘውትር ጸሎት ሲጸልዩ